ሚስቴክ ዴይዚ የምኖርባት ምክንያት ነች። ዴይዚ ከኔ በላይ ለህዝብ መኖር የምትፈልግ ነች። በኔ በኔ የኔ የኔ ልጅ እንደዚህ ነበረች። ሀሳቧ አላማዋ፣ ሁሉ ነገር ሌላ ነበር። ዴይዚ ከኔ በላይ ለህዝብ መኖር የምትፈልግ ነች። እባካችሁ መውደዳችሁንና መደገፋችሁን ቀጥሉበት። በፍቅር አታለው ሊሰርቋት ሊጠቀሙባት ከሚሞክሩት ሌቦች ልጄን አድኗት እያለቻቸው አድኑ፣ አድኑላት፣ አድኑላት። ምክንያቱም አትገባውም። ለዚህ ልጅ ሪስፔክት ሉስ፣ በጣም ሪስፔክት ሉስ። እነዚህ ባለጌዎች ናቸው፣ ባለጌዎች ናቸው፣ አይስር ባለጌዎች ናቸው። ሪስፔክት ሉስ አንገባችሁም። እንደዚህ አይነት ልጅ ከብት ጀርመን ያለችው ሜላት ናት። እዚህ ካምፕ ውስጥ የምትኖረው ጀርመን ያለችዋ ናት። አልገባሁን። እዛ ጋር ነው እኔ ግራ አይገባኝ ራሱ ሁለቱም ናቸው። እኔ ምልሽ እዚ ያለ እዚ ያለ ሸዋ ሜላት፣ ግን ምን ሆነሽ በሰላም ነው? ምንድነ? እንዴት ነው? ምን ሆነሽ ነው? ግን ጤነኛ አይደለሽ ነው እንዴ? ምን አገባሽ በእንደዚ አይነት ነገር ውስጥ ካገባሽ ስለምንድ? በትክክለኛው ነገር እናትየው እንደዚህ ዲስሬስፔክት የምታደርገት የስማ ለምስት ጤነኛ ነሽ ግን? ሴት አይደለሽም እንዳንቺ ምን እናትዬ ምን እንዳደረገች ምን እንደከፈለች ምን የምታውቂው ነገር አለ? እናት እኮ ሁሉ ጊዜ በልጇ ላይ ትክክል አስተያየትም የመስጠት የመከላከል ነገ፣ እኮ ይህች ልጅ ነገ፣ ልንገራችሁ፣ ነገ የሆነ ነገር እኮ ቢሆን የምንጠራው እኮ እኛ ነን። አፈር ብሎ አፈር ያስበላችሁ እና መጀመሪያ የራስሽን ህይወት አስተካክል። የአንቺ ሜላት የምትባዩ እዚህ ካምፕ ከካምፕ ሳትወጪ ነው እንዴት በሰው ህይወት መጀመሪያ እኔ ይሁን አንዳንዴ ሳስባችሁ፣ እናቴ የራሳችሁን ህይወት ሳታስተካክሉ የራሳችሁ ህይወት ደህና ቦታ ሳይሆን ምን ሆናችሁ? መቼ ነው አንቺ እራስሽ መቼ ህይወትሽ ተስተካክለው፣ እንግዲህ ከባል ጋር ሁኚ ከፋልሽ፣ ምን አይደል፣ አላውቅም ምን ላይ እንዳለሽ ግን ካምፕ ውስጥ እንዳለሽ ግን አውቃለሁ። ምነው አማረልኛልሽ? አንቺም እኮ ልጆች አሉሽ እኮ አንቺ እራስሽ እኮ ገና ኮ የወንድ ግፍ መች ወጣለሽ? ማነው ያው ሁለተኛው ነው ያገባሽው። ከዚህም ጠጣለች፣ ከዚያም ጠጣለች። እንዴት ነው እንደዚያ አይነት ነገር የምትፈርጁ? ሲሆን ሴት ነሽ አይደል? እናትዬውን በአማራ ነሽ አማራም ትግሬም ነሽ በምትሻው ምስጢቅ ቆይ ምናምን ብለሽ መንከር ምናምን ነው እንጂ የልጅሽን የምን አባቱ ገበና ነው ልጄ? የምን ገበና ነው ልጄ? በማንም ዱርዬ አይኔ እያየ ሱሪውን እንኳን ያለወጠ ገና ከቤተሰቦቹ ላይ ያልተነሳ ባሮ፣ ጭንቅላት የሌለው አህያ ስንት የለፈውባት ልጄ፣ ስንት ስንት ህልምና ፊልም ያላትን ልጄ ያ ስትወሰድብኝ ቁጭ ብዬ እንደዚህ አይቼ ይኸው ዛሬ እኔ ያ ነገ ጠበቃ ሆና ነገ ህልሜ ዛሬ እኮ አንዷ ምን አለች? ጂጂ ሜክዶና ትሰራ ነበር። አዎ ተ ሸርሙጥ እንዴ መሸርሙጥ ነበረብኝ፣ መስረቅ ነበረብኝ፣ ድራግ ማጨስ ነበረብኝ እንዳንቺ? አዎ ሜክዶና ሰርቼ በማገኘው ገንዘብ ነበር ልጄን የማረዳው ልጄን የማሳድገው ህልም ስለነበረኝ። ግራኩ ግብት እኔ እኮ ይሄ ይሄ ይሁን ዛሬ ጉዲዩ፣ ዛሬ ጉዲዩ። እኔ የኢትዮጵያን ወንድ አንዳንዴ ልሰድብ እፈልጋለሁ። አንዳንድ እነዚህ ቂጡን ያልጠረገ ወንድ እንስደበው ዛሬ ደግሞ ትላልቆቹ እንየዋቸው። ይሄ መጋጃ ቤት ቁጭ ብሎ ከዚህ ከመጋጃ ጋር ጀምሮ ሰፖርት እንግዲህ እነዚህም ስለወለዱ ይሆናል፣ እንግዲህ ስላደጉ ቀል ስለገዙ ነው እንጂ አሁን እዛ ጋር ቁጭ ያሉት ከንትና በስተቀረ ማለት ነው። ይሄ ከማነው ከሻሩክ በስተቀረ ሁሉም እድሜያቸው ያሉ ናቸው። ግን እነሱ ያሳለፉትን ስለሚያውቁ ዛሬ ስለወለዱ ስለ ልጅ ይቆረቆራሉ። እኛ ወንዶች ዲስሪስፔክት አያደርጉን ምን አባታችሁ ሆናችሁ ሆናችሁ? እናንተ ቆረቆንዳ አሮጊቶች ማንም እንደዚህ በመቆንጠ ጫማ አይነሳችሁ። ቁጭ ብላችሁ በልጆቻችን ላይ የምትፈርዱት የእኛ ልጆች ለምን እንደዚህ ተፈላጊ እንደሆነ ታውቃላችሁ? ከኛ ኩስተት አይደለም ቆንጆ አድርገን ስለሳደግናቸው ነው። የእናንተ ልጆች ማንም ለምን አይፈልግ? ወይ የእናንተ ልጆች ገበና ለምን አያወጣ? አንደኛ እኛ ለምናምንበት ነገር ብለን ወይ ታለንቲኖ አሁን ደዚህ እናት የወጣችበት ምክንያት ልጇ ታለንትድ ስለሆነች ነው እ አባቷ ታገኟት ነበር፣ ግን ልጅቷ ትዘፍናለች፣ እንዲህ ትሰራለች፣ ምናምን ነገር የራሷ ታለንት ሰበብ አገኛቸዋል። እኔም በዚህ በበሰበሰ በጠነባ ፖለቲካ የሰው ልጅ አድናለው ብዬ የራሴ ልጅ አስበላው፣ አሁንም አትበላም። ኔ ልጅ አጣጥፋን ነው የምትሄደው። በነገራችን ላይ ያ ልጇን እንደዚህ ያደረገች ልጇን እንደዚህ ያደረገች የራሷን እንኳን እንት ቂጠን በስነስርዓቱ ያልቀረገች በሙሉ ህይወቱን ያላስተካከለ ከካምፕ ያልወጣ የሚለብሰውን ልብስ እንኳን ያለበሰ ዛሬ እኔ ሊሰር እኔ ሊሰርበኝ ይፈልጋል። እንደነሱ ሻርማል ስላልሆነች፣ እንደነሱ ድራግ ላይ ስላልሆነች፣ እንደነሱ አብዳ ሆስፒታል ስላልገባች፣ ወይ በእግሮ በሊቢያ በኩል ስላልመጣችና እንትን ስላላለች ማለት ነው ምክንያቱ። እኔ ስላለው እኔ መክፈል አለብኝ። ለልጆች እኔ እከፍላለሁ የሚከፈለውን ነገር አባትን አይከፍልም፣ ማንም አይከፍልም፣ እኔ እከፍላለሁ። እንደዚህ አይነት እናትን በእናንተ በበሰበሳቱ እየተሰደብን ነው ያለ እኛ ማለት ነው። ሕይወትሽን እንኳን ያልቀየርሽ የቤትሽን ፓንት እንኳን ያልቀየርሽ ሴት ነው እየተሰደብን ነው ያለ ነው እኛ። እንድታወዳድሩን ትፈልጋላችሁ? እራሳችሁ ላይ እራሳችሁ ላይ ኢንቨስት እያደ እኛ ግን ልጆቻችን የልጆቻችን ጭንቅላት ላይ ኢንቨስት ያደረግ ነው። ልጆች ብቻ አይደለም አልፈን ተርፈን አባት የሌለው ልጅ ያሳደግ ነው። ለምን ወይ ሰካራም ይሆናል ወይ ባህለጌ ይሆናል ወይ አስቀያሚ ወይ ወራዳ ይሆናል። እኛ ላይ የደረሰ ነገር እኛ በነሱ እርግጠኛ ነኝ የዚህ እናት እራሱ ወጣት ናት። እኛ ላይ የደረሰው ነገር አይድረስ፣ እኛ ስለተማርንበት እኛ ስላለፍንበት ልጆቻችን ላይ አይድረስ። በልጅነት መውለድ ልጆቻችን ላይ አይድረስ። ሳይማሩ ትምህርት ሳይጨርሱ መውለድ ልጆቻችን ላይ አይድረስ። ደግሞ ጭራሽ የአሁኑ ደግሞ በጣም የሚገርመ ሶሻል ሚዲያ ቁጭ ብሎ ወይ በልጃችን ያሰድበናል ወይ ከፍሎ ያሰድበናል

በደንብ ስናሳድግ በወንድነት ይጠለብብናል። የማንን ዱርዬ ስትሆኑ ግን ምንም አትሆንም። አጫሿን የሚፈልጋት የለም። ድራጓን የምትወስደው የሚፈልጋት የለም። እኔ አንዳንድ ጊዜ እሱ ድራግ ሳይሻል አይቀርም ነው የምልህ። አሁን የማውቃት ልጅ አለችኝ። ከነሳም አሜሪካን የመጣች ልጅ ድራግ ጀመረች። እናትዬው አበደች። ስሟን አጠረ። ምን አበደች፣ አበደች። እግሬ ላይ ወደቀች። ምነት የእውነት ነው የምላችሁ ግን ያችን ልጅ ድራግ ማጨስ አቆመችና ዛሬ ዶክተር ሆናለች። ዶክተር ሆናል። እኔ አንዳንዴ ወንድ እኔ ወንድ ልጅ ልጄን የልጄን ህይወት ቀምቶ ሶስት ልጅ ከሚያሳቅፋል ድራግ ብታጨስልኝ። እኔ ይህንን ያልኩበት ቀን አለ። ምክንያቱም ድራግ አጨሰው የተሻላቸው ናቸው። ወጣቱ ያረጀው ሽማግሌ አይደለም፣ ሽማግሌ አይደለም። ግን ልጄ ሶስት ልጅ ታቀፋ ያ ሽንትር ጨቅጨቅ የደረሳት እንቅልፏ ናታ። ትምህርቷን ሳትማር ደደሙና ከምትቀር ድራጎን ጆ ያድርጋ። ሲበቃት ትምህርቷን ትቀጥላለች ከላይፍ ኤክስፒሪንስ ትማራለች። እኔ ሽማግሌዎችን አላልኩም። አጨሳቹ ሐኪም ቤት አብዳቸው የገባችሁትን አላልኩም። ህፃናቶች ና እኔ እሱ መርጫ ነው ልጄ እኔ እግዚአብሔር ምስክር ድራግ ይሻላት ነበር ያለበት ጊዜ አለ። በትክክል በትክክል። ምክንያቱም ድራግ አጨፈ በልጅነታቸው ቴራፒ አርገው የዳኑ ሰዎች አይቻሉ። ልጅ ወልደው ግን የተሰበሩ ሴቶች ነው ያየሁት። የተሰበሩ አንዱ የሰፈራችን ልጅ አየና፣ አይ የት ትደርሳለች የተባለች ዛፍ ቅበል ይቆረጣታል። መረሰው ንክክር ትክክል ከዛ ደግሞ ለልጅ ይከፈላል። ወደ የምንፈልግበት አላማ አንሄድም፣ ትምህርታችንን አንቀጥልም ወይ ቢዝነሳችንን አንቀጥልም ወይ የያዝነውን ነገር አንቀጥልም። በቃ ልቅ አለቀ። ልጅ መውለድ ማለት ለሴት ልጅ በተለይ ጥሩ አባት ያላጋጠማት ልጅ መውለድ ማለት የቁሞት የቁሞት በቁም ሞት አላለቅ ነቀ ለልጅ ነው የምትኖረው። አንዳንዱ ልጅ ሀብት ነው። ልጅ ሀብት አይደለም። ልጅ ማለት ልጅ ማለት በተለይ ሲንግል ማም ሆነ ስታሳድግ ልጅ ማለት አንተ በቃ የዝችን አለ ኑሮ ስትሞት ትቀበራለህ። በቃ ልጅ ማለት ግን ትኖራለህ፣ ትተነፍሳለህ፣ ልትበላ ስትል አይቆይ ብለህ ታበላለህ። የምትፈልገውን ነገር ጥሩ ሴክስ እንኳን ከባለ ጋር እንኳን አታረክም። ምክንያቱም ልጅ አላ ለት ኢላ ወይ ደብተሩ ይልሀል ወይ ጫማ ይልሀል ማሚ ገሙ ይልሀል ምን ይልሀል ይህ ንፈልጋሉ በቃ ልጅ ማለት ይሄ ነው። ስለዚህ ልጅ የወለደች እናት አጠግባ ጥሩ ባልና ሰፖርት የሚያደርጋት ከሌለ የቁም ሞት ነው። ሞተናል፣ ግን አልተቀበርንም። ያልወለዳችሁ ሴቶች አጨብጭቡ፣ እንኳን ደስ አላችሁ። ውሸቱን ነው እኔ ወርጄ ለ ምድ ምን እኮ አንዳንዴ ሳስበው ወልዶ ህይወትን ለልጅ መስጠት በቃ ይኖ ኖሮ ይኖ ህይወት አንዳንድ ሰዎች እኮ አሉ እንደ እንደ ትልቅ ነገር አርገው ምን ኖ ህይወት ያደርገል ውሸ ሲስተሙ ነው፣ ሲስተሙ እንድትወዱ እንድትባዙ ከዛ ላይ ደግሞ በሆን ነገር ነው። ውሸት ነው፣ ውሸት ነው። ልጅ እኮ አበባ ነው። ልጅ እኮ ውሸት ነው። ልጅ እኔ፣ ለምን እውነቱን የማንነጋገሩ? እኔ ልጅ እኔ እኔ ከኔ ጋር ወንድ የሆነ ቅድለት ጠቀጠኝ። ልጅ ያልወለዱ እድሜያቸው ምን ያህል ነው? ልጅ የወለዱት በስታትስ ቁጭ ብሏል። የሆነ ሰዓት ላይ እኮ ጀርመን ሀገር ውስጥ መውለድ አቁመ ሰው ወይን ሲያውቅ ተለምኖ እኮ ነው። አሁን እኮ ጀርመኖች መውለድ አቁሟል፣ ተለምነው ነው። እባካቸው ሀገሪቷ የሚወርሳት የለም ተብለው። ማን ነው የሚወደው? የውጭ ዜጋው አውስሌንደር ለምን ሳይንሱን በስመስራ አወጣው? ለምን ነው የምትወልዱት? መችኖሯችሁ ኖ ልጅ ስላጠፋ ስላላጠፋ ጥሩ ደረጃ ስላደረሰ ሳይሆን ለዛም ሰል ለምንድ ነው ምንወልደው ት ሚኒንጎ ቻ ምንድነው የልጅ ትርጉሙ ምንድን ነው? ትወለዳለህ አንተ ራስህ ሳታድግ በደንብ ሳታድግ ራስህን ሳታውቅ በሀያ ዓመትህ ትወልዳለህ በ ትወልዳለህ ከዛስ ልጅ ታሳድጋለ። ከዛስ ሌሊት ትነሳል፣ ሽንት ጨርቅ ትቀይራል። ማታ ትነሳል፣ ሽንት ጨርቅ፣ ቀን ሽንት ጨርቅ ትቀይራል። ልጁ ሲሄድ ትሄዳለ? ልጁ ሲነሳት፣ ልጁ ቁጭ ሲል ቁጭ ትላለ። እያየው ብቻ በሀዘን ውስጥ ያን፣ በሙሉ ደስታ ሀዘን፣ በሙሉ ደስታ ነው ሲያሳዝ። አይ ልጅ ሁለ ነገር አይ ምን አይነት ደስታ ነው። እኔ እኮ ማን ይሄንን ሳይንስ ያመጣልን ነው። እኔ እኮ ምን አይነት ሲስተም ውስጥ እኮ እንደከተቱን እኮ ራሱ ግራ ነው የሚገባኝ በቃ ቤት ውስጥ ትቀምጣል። ልጁ ሶስት ዓመት እስከሚሞላው ልጁን ይዘ ትወጣለ፣ ልጁን ይዘ ትገባለ፣ ልጁን ይሄን ነገር ታርጋለ። ልጁ ታል ከዛ ልጁ ትምህርቴ ሲሄድ የተወሰነ ሰዓት አለች ለመብላት ወይ ለመስራት፣ ከእንደገና ለልጁ ደግሞ የሆነ ነገር ምን ታደርጋለ? ምግብ ትፈልጋለ ለልጁ ትወጣለ። ለመጣናት ትፈልግና ልጅ ትላለ። የልብን ለመናገር ፈልገ ትዝ ሲል ልጅ አለ። ስራ ማርጥ መግባት ስትፈልግ ትዝ ሲል ልጅ አለ። ትምህርቴን ቀጥ ልጅ አለ። ያንተ ህይወት እዛ ጋ ያልቃል። ከዛ ልጅ እኮ ጥሩ ነው ብለው ደግሞ ይመርቃል። ዋት አባውት ሚ ይህ ላይፍስ የሆነ ቦታ ቫኬሽን ስትይ ልጅን ይዘህ ሄድ አለብህ አሉ ሲሪየስ። ልጅ ጥሩ ነው የሚነግረኛለ። ልጅ ይውለድማ ሀብታም ይውለድ። ልጅ ይውለድማ እነ እንትና ይውለዱ እንጂ እኔ ደኸዋ። እንደዛም ሆኖ ደግሞ በማንም ዱርዬ እንቀማለን፣ በማንም ሌባ። እሺ ሁለ ነገር በቃ የኔን ስህተት ነው አደለ? ሳላውቅ ነው የወለድኩትኛው እስቲ እሷ እንኳን ትሆኑ እሱን ወይ እሷ ደርሰው የእነሱ ህይወት በእኔ አይሰትሉ ጭራሽ እንድንሄልች ታመጣላለች። ከቤት ልትወጣ ትችላች። ጭራሽ ተቃፍ ድዳ ትመጣላለች። ያንተን ህይወት ትደግመዋለች። ያንተን ህይወት ኧረ እባክሽን ፍቅር ያሸንፋል። ይህ ደግሞ በብዛት የሚታየው የት ነው? የኢትዮጵያ ኮሚኒቲው ላይ የነጩ ላይ አይደለም። ምት የውጭ ኢትዮጵያ የደደቡ የአዚያው ድሃ፣ የአውሮፓ ድሃ አውሮፓ የለም፣ የሳውዙ አፍሪካ ይሄ ደግሞ የኔ በቃ እናንተ ላይ ነው የምናየው እንጂ ኤሮፓያኖች መውለድ አቁመዋል። አንድ ይወልዳሉ። እሱንም ሰላሳ ስምንት አርባ ላይ ሊደርሱ ሲሉ በቃ ከስራ ማምለጥ ሲፈልጉ ማረፍ ሲፈልጉ ሲኖራቸው ይወልዳሉ። ይህን እኛ ያየነ ይህን ይህንን ያየነ በስነ ስርዓቱ እኔ ወልጄ ጥሩ ሴክስ ያደረኩበትን ቀን አላስታውሰው። እንደውም እንጠላበት ጊዜ ነው በቃ ለቅ፣ እዛ ጋ ነው ያለቅ ወይ በቃ እንደባበራለን እሱም ጎጭ ይሰለችዋል። የቤት ክራዩ ትዝ ሲለው፣ የወተቱ ትዝ ሲለው፣ የምኑ ትዝ ሲለው ይሆን ነገር ሲገና መጣችሁ። እናት እኔ ልጅ ምን እንደሆነ ሳስቡ እሺን ያመጣው ጣጣ ነው። እኔ ልወጣው ስትሉ ደግሞ ው የትኛው ኢትዮጵያ እንደሚገባው ነ አትውለዱ። ለዚህ ነው እውነቱን ልንቀራችሁ፣ አትውለዱ፣ አትውለዱ። አንዳንዱ አለ ደሃ፣ ምንም ነገር አውሮፓ ሲመጣ ሚወቱ ወይ ተሳስቶ ሴክስ ሲያደርግ ቢወልድ በስተት አውሮፓ ሲመጣ ብር ይሰጣል፣ ይወልዳል። ወረኛስ አንቺ ነሽ። እክክ ደግሞ ይህንንም ታረጋግጥትሉልናለች። ይህንንም ደግሞ መልሳችሁ አሁን ነገር ትሰድቢኛለሽ እንዲህ ብላ ነበር ነው። አሁን የሆነ መንግስት ይህን ነገር ወይ የሆነ ታዋቂ ሰው አውጥቶ ቢገመገብ እንዲላትላ እኔ ትክክል ትክል፣ ከድሮ የምምለው እኔ ነግሬያቸው ተሳስቼ ነው የወለድኩት፣ አስቤበት አይደለም። ሴክስ ሴክስ አደጋሉ ብ ነው የወለድኩት፣ ተገድጄም ነው የወለድኩት። እንደዚህ መሆኑን በአቅኖሩ አልወልድም። እንደዚህ አስቸጋሪ እንቅልፍ ማጣት፣ እንዲህ መንገላታት፣ በአባት መጠላት፣ ወልዶ መተቸት፣ ዝቅ ተብሎ መታየት፣ በወንድ ቤ መኖሩ በአቅኖሩ እኔ አልወልድም። ግን ቴስት ሙከራ ይደረግ። ፍቅር በሙሉ እንደዚህ በቃ እንዲህ ብሎ የሚሄድ ነው። ለካ ስትወልዱ ትጠላላችሁ ለካ ስትወሉት ስትከሱ ፀጉራችሁ ጭብረረሴ አቅም ሲያሳችሁ ልትፈቱን ትችላላችሁ። እንደዛም ማሳደገን ደግሞ ይሄ ጎረምሳ ተመሳሳይ ጎረምሳ መጥቶ ይደቀናል ማለት ነው። ከዛ ሴቶቹ ይሰበሰቡ ይመጡና፣ እንዴት ግን እንደዚህ ትላለች? ገበኑ አለ ምናል አንዳንድ እብዳለች። ለየራሱ ወረቀቱ እንኳን የሌላት እቺ ቤሩት ያለችው አላቀ እቺ ሴት የምትናገራት ሲጋራዋን እናተልበት። አክሊስ ሰው ሲጋራ ምናጨሰም ጥሩ ሳምባ ጥሩ ነገር የሚተነፈስበት ሲኖር አንድ ተራ ሴት የእሱ የሀገር ሴት ናት መሰለኝ። ልጅቷት እኔ ሁን። አንቺ ግን ሴትዮ፣ ከዛ ሆነሽ ስለ ቬሩት ሆኖ ስለ አሜሪካን ስለምትኖር ልጅ ማሰብ አይከብድም። ደደብነት አይከብድሽም ያንቺ ህይወት፣ እንዴት ሰው ስለ አሜሪካን እንት ስለ ዴዚ ህይወት ያስባል። ወረቀት የለሽ፣ የምትጠጭበት የለሽ፣ ጌም እየተጫወች ህይወትሽን የምታስተዳደር ሴትዮ ዩ ቲንክ አባውት ዴይዚ ዴይዚ ልስን፣ የንፎ ካር ይዛ የምትሄድ ልጅ እየተባለች አንቺ ካር አይደለም የምትተኝበት የሌለሽ ውሻ የሚያድርበት መጋዘን ይመስል ጋጋጋ እያልሽ የምታድሪ ሴትዮ ስለ ዴይዚ ታውሪያለሽ። ምን አይነት ድፍረት። ሶሻል ሚዲያ ቢዘጋልን ወይ ነገር

በልጆቻችን የምትፈርዱ ሰዎች እኔ ለዚህ ሴትዮ እኔ ተቃጠልኩኝ። አሳዘነች ይመጣል። ምክንያቱም አይ ነው እኔ ምን አይነት ፊልም እንደምታደርግ አቃታለ አቃል አብሽሬ አይዞሽ። ጸሌ ጸሌ ጸሌ ስርዓቱን ያዝ። ከፈለገ ይህ ስራ ይለወጥ፣ እሷም ትምህርቷን ትጨርስ፣ ይገናኙ ምናምን ምናምን ነገር ምን አላስችል ብላ ልጅቷ ካስቸገረች

መረጃ እንለቃለን፣ መረጃ እንለቃለን፣ መረጃ እንለቃለን። ሴት ልጅ ከመውለድ እንደውም ቢቀርስ። በተለይ ራሷን አትጠብቅ ቤተሰቦን ፊቸሯን አታውቅም። ይህን የመሰለ እድል እያለ መድከም መሞት ለሴክስ ሴክሱን አድርጊ ተቃቀፊ፣ አለቀ አንድ ቀን መቆየታችን አይጫን ከበታቻችሁ ጋር ሰጡን መዋረድ ብቻ ነው። ነገ ያዋረድሻል ደግሞ እነዚህ ባለጌዎች ናቸው እራሱ አፋቸው ልቅ ነገር ነው። እነዚህ እነዚህ እግዚአብሔር ይቅርታ አድርጉልኝና ትግሬ የትግሬ ወንዶች አፋቸው ልቅ ነው። ብዙ ጊዜ ሴት ልጅ ለማዋረድ በጣም ቅርብ ናቸው በነገራቸው ይላል። እውነቱ ነው የምነግራቸው። ለመማታት፣ ሴትን መማታት፣ ሴትን ማዋረድ በጣም ቅርብ ናቸው። አስቀያሚ ስድብ ነው የምትሳደሩት። ሌላው ብሄር ሚስቱን መናገር እንደዚህ በፊትለፊት አይናገርም በፊት ለፊት መሳደብ እና እኔ አላየሁም። ሌላው ብሔር ላይ እርስ በራሳችሁ ራሱ ስትወራረዱ የምትገናኘት በተለይ ባልና ሚስት የሆናችሁ ጎረቦም ከአማራ ሴት ልጅ ትገማለች ብሎ የተሳደበ ትግሬ ነው። እኔ ሌላ ወንድ ሲል ሰምቻለሁ። ይህም ደግሞ ከዚያ ያነሰ ነገር አንድ ናቸው። ጆከር ተሳደበ ትላላችሁ። ጅቦ ብትሰሙት ሴት ልጅ ሲያዋርድ ብትሰሙት በህይወታችሁ በቃ እንደ ጅቦ ሴትን የሚሳደበ ይለ ስድብን ያመጣው ጅቦ ነው። እዚህ ዩቱብ ላይ እና ፌስቡክ ላይ እንዲያውም ጆከር እንዲያውም ሴትን አይናገርም። እውነት ለመናገር በሀገር በፖለቲካው ምናምን ሴትን በግል እንደዚህ ምናምን ነገር አይናገርም። ጅቦ ሲናገር ብትሰሙት ብዙ የእንደሱ ሀገር እንትኖች በተለይ በጣም ነው የሚሳደቡት፣ ከብሔራቸው ውጭ ከሆነማ